ኮንትራታችሁ ልትጨርሱ ያላችሁ ቶቼ ይሄን ቪዲዮ በደንብ ስሙት፣ ይጠቅማችኋል። በዚችታችን የደረሰው በእናንተ ላይ እንዳይደርስ ማለት ነው። ልጅቷ ሁለት አመቷን ጨረሰች። የመኖሪያ ወረቀቷ ሊያልቅ አንድ ወር ከሁለት ሳምንት ሲቀራት ወደ ኢትዮጵያ ሄደች ማለት ነው። ከዛም ድጋሚ ሶስት ቀን ብቻ ወረቀቷ ሲቀረው ወደ ነበረችበት ወደ ዱባይ ከዚያው ቤት ተመለሰች። ሰዎቹም ደስ አላቸው ቃሏን ጠብቃ ስለተመለሰችላቸው አሳደሱላት ማለት ነው። አሳድሳም እንግዲህ ከአዲሱ ኮንትራቷ የመጀመሪያ ወር ደሞዟ ደረሰ። ከዛስ ምንቢፈጠር ቢፈጠር ጥሩ ነው መሰላችሁ? በነገራችን ላይ መዳሟ ምን እንዳለች ልንገራችሁ እና ለካ ሁሉም አረቦች እንዲህ ነው የሚያስቡን እንዲህ ነው የሚሉን ብዬ ያልኩበትን አንድ ነገር ልንገራችሁ። አንድ ከዚያ ቤት ብዙ አመት ከሰራን፣ ሁለት ደግሞ ኢትዮጵያ ድርሰን ከነበርንበት ስንመለስ። በላዩ በላይ እንደምዳ አስተሳሰብ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም በያለሁ እንዴት ናችሁ እኔ ያለሁ አልহামዱሊላ ሜይ ምሸቃሊት ነኝ ከዋን ስቱዲዮ ከመዳም ኩሽና ዛሬም ባዲ ስቱዲዮ መጥቻለሁ አብራችሁኝ ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁ ሁሉ ቡናን ተጣጣ አዩት እንዴት እንደሚያምር ማለት ነው ሽቶ የመዳም ማጥፋ ሰላሙን አግንቷል ወለቴ እንደምላችሁ ጣን ሳጨስና ቡና ሳፈላ ያለው ሰላም እውነት ድሮ ትምህርት ቤት ቆይቼ ወይ ዱር ቆይቼ ቤት ስገባ ምናምን እናቴ ቡና አፍልታ ቤቱ ስገባበት እንደዚያ ነበር የሚሸጥ ማለት ነው። እና ቡና እንጠጣ። በዚህ አጋጣሚ ውድ ቤተሰቦች ወደ ቁም ነገሩ ልውሰዳችሁና ማለት ነው በአንድ ይተታችን ላይ የደረሰ ነገር ልንገራችሁ፣ ለሌሎቻችሁ ለጥንቃቄ ይጠቅማቸዋል ብዙ እህቶቻችን ኮንትራት ከተጨረሰ በኋላ ከዚያ ቤት መቀጠል ስትፈልጉ እንዴት ነው መዋል ያለብን የሚለውን ነገር የማታውቁ እህቶች አላችሁ ማለት ነው። እና ይሄን ነገር ማስ ቀጠል ወይንም ደግሞ መባባል ያለባችሁ ገና ከማሳደሳችሁ በፊት ነው። እሺ ካሳደሳችሁ በኋላ ብትጠይቁ ላታገኙ ሁሉ ትችላላችሁ ማለት ነው። ይቺ ግን እኔ ሁሌም እንደምላችሁ ሴቶቹ እንጂ ወንዶቹ አረቦች ብዙ የማይከፉም የምላችሁ በምክንያት ነው። ባልየው ከሷታል። ለምን እንደካሳት ልንገራችሁ። ልጅቷ ካሁን በፊት አረብ ሀገር ሰርታ አታውቅም። ለመጀመሪያ ጊዜ የመጣችሁ ወደዚያው ወደ ዱባይ ነው ማለት ነው። እና ዱባይ መጥታ ሁለት አመቷን ሰራች። ከዛ የመኖሪያ ወረቀቷ ያል ያልቅ ሁለት ሳምንት ሲቀር አንድ ወር ከሁለት ሳምንት ሲቀር ወደ ኢትዮጵያ ሄደች። በእርግጥ እሷ በዚህ ሰዓት መሄድ አልፈለገችም ነበረ። አስራ ሁለተኛው ወር ላይ ወይም አንደኛው ወር ላይ ነው የሚሄደው ካሳደስኩ በኋላ ስትላት ለመዳሙ፣ አይ ካሳደስሽ በኋላማ አትሂጅም፣ ካሁን በፊትም ኢትዮጵያዊ ሰራተኛ ነበረችኝ አሳድሽ፣ የላት ሶስት ወር ብቻ እንደሰራች ወደ ኢትዮጵያ ገባች፣ እመለሳለሁ ብላኝ፣ እሷ ግን ሳትመለስ ቀርታለች። ስለዚህ አንቺ ከዚህ ቤት መቀጠል የምትፈልጊ ከሆነ የመኖሪያ ወረቀትሽ ከማለቁ በፊት እንጂ ስትመለሽ አሳድስልሻለሁ እንጂ አሳድሰሽ ባትመለሽ፣ አሁን ደግሞ ብሬ መክሰር አልፈልግም፣ ትላታለች ማለት ነው። ከዛ ልጅቷ ያው ፍላጎቷ ባይሆን በዚህ ሰዓት መሄድ እሺ ብላ ሄደች ማለት ነው። እና ኢትዮጵያ ከቆየች በኋላ ረፍቷን ጨርሳ ሶስት ወር ሲቀር የመኖሪያ ወረቀቷ መጣች። እነሱም እንግዲህ ቃሏና ክብራ ስለመጣችላቸው ደስ አላቸው፣ ተቀበሏት እና አሳደሱላት ማለት ነው። የሀገሬ ልጆች፣ ከዛ አሳድሰውላት እንግዲህ ከመጀመሪያው ከአዲሱ ኮንትራቷ የመጀመሪያ ወር ደሞዟ ደረሰ ማለት ነው። የሀገሬ ልጆች፣ እንግዲህ ጭቅጭቁ የጀመረ ከዚህ ነው። ገባችሁ? ልጅቷ ያው ሲባል ትሰማለች። አንዲት ኮንትራት የምትሰራ ሰራተኛ ኮንትራቷን ከጨረሰች በኋላ ደሞዝ ይጨመራታል እንጂ ሲባል የሰማችሁ በምን በኩል እንዴት በኩል ከማሳደሴ በፊት ከእነሱ ጋር ምንድን ነው ማድረግ ያለብኝ፣ እንዴት ልባባል ምናምን የሚለው ነገር አታውቅም ማለት ነው። ብቻ ጓደኞቿ ሳውዲ ያሉ አንዷ ሶስት መቶ ሪያል ተጨመረኝ አለችኝ አለች። አንዷ ደግሞ አንድ መቶ ሪያል ተጨመረኝ ብላለችኝ አለች። ገባችሁ? ምክንያቱም ሁሉም ሰው ተመሳሳይ ነገር አይጨምርም። ይሄ የታወቀ ነገር ነው። እና እሷ የመሰላት በቃ እሷ ከአረቦቹ ጋር ሳትባባል። በእርግጥ እንደዚህ የሚያደርጉም አሉ። የሉም አላላችሁም፣ አሉ። አንዲት ሰራተኛ ኮንትራቷን ከጨረሰች እሷ እንኳን አፋውታ ደሞዝ ጨምሩ ይባትላቸው አስበው የሚጨምሩ አሉ። በየሁለት አመቱ ይሄ ያለ ነገር ነው፣ ግን ሁሉም አይደለም። አንዳንዶቹ አይደለም አስበው ሊጨምሩ ይቅርና ጨምሩን ብላችሁ እንኳን ስትጨቃጨቁ አልጨምርም ብሎ ግትር የሚሉ አሉ ማለት ነው። እና ይቼታችሁ ወደ ኢትዮጵያ ስትሄድ ከአረቧ ጋር ምንም የተባባለችው ነገር የላትም። ትሰሪያለሽ ላሳደስልሽ፣ ወይስ ትሄጃለሽ፣ ሰራተኛ ላምጣ ስትላት፣ አረ እኔ ቀጥዬ እሰራለሁ ነበር ያለቻት ማለት ነው። እና በዚያ መሰረት መጣች፣ ታደሰላት። ከዚያ የመጀመሪያ ወር ደሞዟ ደርሶ ደርሶ ስትሰጣት፣ የመጀመሪያ ደሞዟን ነበር የሰጠቻት፣ አንድ ሺህ ድርሃም ማለት ነው። እንዴ እኔ እኮ አሳድሻለሁ እኮ የድሮን እኮ ጨርሻለሁ፣ እንዴት ነው አንድ ሺህ ብር ብቻ የሚሰጥ ስትላት፣ አዎ አንድ ሺህ እኮ ነው ደሞዝሽ፣ ምክንያቱም እኔና አንቺ እኮ በደሞ ዙሪያ የተባባልነው ነገር የለም ብትኝ እኮ ደሞዝ እንደምጨምርኝ እንደምትይኝ ባውቅ ድሮ እኮ ነው አላሳድስልሽም ነበር። አንድኛሽ ኮንትራትሽን ጨርሰሽ ትሄጃለሽ እንጂ እንድትመለሽም አላስተራልሽም ነበር፣ ምናምን ትኬትም አልልክልሽም ነበር ትላታለሽ ማለት ነው። እንዴ እኔ ባልልሽ አንቺ እንዴት ዝም ብለሽ አስበሽ አትጨምርልኝም? ጓደኞች እኮ ራሳ መዳም አታስበ ይጨመረችላቸው። ሁሉም ሰራተኛ ኮንትራት ከጨረሰ ይጨመርለታል። እንዴት እንድትይኛለሽ ምናምን ስትላት፣ አይ በዚህ ደሞዝ ከሰራሽ ብዬሽ ነው እኔ ዝም ያልኩሽ። መጣለሽ ትሻልኩሽ ዝም አልኩሽ ይሄን ካልሽ ለምን በፊት አልጠየቅሽኝም ነበር አለቻት። ደሞዝሽ እንድጨመርልሽ ከፈለግሽ ስንት እንደምትፈልጊ እንዴት እንደሆነ ከመሄድሽ በፊት መናገር ነበረብሽ። እኔ ግን እሰራለሁ ስትይ በዚህ ደሞዝሽ ስለመሰለኝ እሺ ብዬ ትኬት ቆረጥኩልሽ፣ ሄድሽኝ። አሁንም ደግሞ ትኬት ቆርጬ ተቀበልኩልሽ። ይሄን ያለ ነገር ስራታለሽ ማለት ነው። ከዛ በኋላ ልጅ ተቀወጠችው። ሁለት ጓደኞቹ ልጅ ተጨመራቸው እነሱ ሳይናገሩ ሁሉ መደማስቡ እየጨመረ እንዴት እንዴት ሆኛለሽ። እናም አልሰራም ካንስሌሽን ስጭኝና ቢሮ ሄዳለሁ ወይም ሀገር ይመለሳለሁ፣ ስትላት በጭራሽ ጊዜንም የአንቺን ወረቀት ለማሰራት ገንዘቤንም ማክሰሪያለሁ አትይዣትም ብላ ተፋጠጠች ማለት ነው። ከዛ ልጅቷ ለእኔ ደወለችልኝ ማለት ነው። ደወለችልኝ እና ከመዳሟ ጋር ሳወራ ለእሱ አለቻትን ነገር ነበር ለእኔ ነገረችኝ። ገባችሁ። አልተባባልንም ብትለኝ ኑሮ እኮ ከፊት ቁርጤን ባውቅ ኑሮ አላመጣትም ነበር፣ እንድትመለስ አልፈልግም ነበር አለች ማለት ነው። በዚያ ላይ እኔ እንደ ሌላ መዳሞች አይደለሁም አልጨቃጨቃት ማለች ማለት ነው። እና የታዘብኩትን ነገር ልንገራችሁ ደግሞም እኮ ተመልሰ የመጣችው እኔ ጥሩ ሰው ስለሆንኩ ነው አለች ማለት ነው። ሙብት ብትካስል ምስሊ አና ወላሂ ላዚም ገባችሁ። እሷ ኢትዮጵያ ደርሳ ድጋሚ ከእሷ ቤት የመጣችሁ በቃ ቤቱ ተመችቷት የሚኖር ነገር አድርጋ ነው መዳም አሰበችሁ ማለት ነው። እንደኔ ያለኮ የትም አታገኝም አለች ማለት ነው። አሀ ጉድ በይ ሸቃሌት እንደዚህ ነው እንደ የምንባለው። ያኔ ከአንድ ቤት ብዙ ዓመት ስንቀመጥ ኢትዮጵያ ሄደን ድጋሚ ከዚያ ቤት ስንመለስ በቃ አላደለም ያዊ ተመችቶን እንደምንኖር ሌላ አማራጭ አተን እንደመጣን አድርጎ ነው ለካው የሚያስቡት ብዬ ጓደኛ ሲታማ ሲታማል እኔ ብለሰማ ሸቃሊት ነቂ በቃሽ ይያልኩኝ ራሴን እንትል ነበር። አሰባችሁናት ልጅቷ ማለት ነው። ሌላውን ተውትና ወላሂ የአገሯን ዳቦ እንኳን መጋገር ስትፈልግ ዱቄት በራሷን የምትገዛ ዱቄት በራሷን የምትገዛ ቤቱ በርግጥ ነፃነት አለው። እንጀራ ከገዛች ራሱ ማለት ነው። ያገሬ ልጆች አስቤዛ እንዴት አለቀ ስለምትባል ለራሷ ወጥ የምትሰራ ከሆነ ከዱካ እንዳ ሽንኩርት ገዝታ ዘይት ገዝታ መጣን መስራ መዳም ቤት ውስጥ ማለት ነው። እንደዚህ ብላ ለምትኖርበት ቤት መዳማ ገምናል መዳም ገምናል ብቻ ሙ ብትሐስል ምስሊ አናለቻት ማለት ነው። እንደኔ ያለ መዳም እኮ የትም አታገኝም ቤቴ እንደኔ ያለ ቤት እኮ ምንም አታገኝም ብላ አለቻት ማለት ነው። በቃ ተመልሳ የመጣችው ቤቱ ስለተመቻት ስለወደደችው ከዚህ የተሻለ ነገር ማግኘት ስለማትችል ነው። ስለዚህ ሁለት ዓመቷን እስከምትጨርስ ሰራታለች ሰራታለች ብላ ተፈጠጡ ማለት ነው። ልጅቷ ደግሞ በጭራሽ እኔ ማስተራም አልኳት። እኛ ሳንጠይቅ ነው መዳሞቻችን የሚጨምሩ። እኔ ስንት ዓመት ነው አልኳት። ከፈለግሽ መዳም የላገናኝሽ አልኳት እኔ ደግሞ ማለት ነው። ከዚያ ተፋጠጡ ተፋጠጡ። ግን እኔ ሁሌም እንደምላቸው አላህ ያቆየው ባልየው ወረቀቱ ላይ የምጽፈው አንድ ሺህ ድርሃም ብዬ ነው። ለመዳም እንዳትናገሪ እኔ እጨምርልሻለሁ ብሎ ሁለት መቶ ድርሃም ሰጣት ጨምሮ። በየወሩ ሁለት መቶ ድርሃም ሰጥሻለሁ፣ ግን ለማንም እንዳትናገሪ፣ ከእናት ቤት ላሉም ለሌላ ሰራተኞችም እንዳትናገሪ ለእሷም እንዳት ነግሪያት እኔ እየደበቅኩ ሰጥሻለሁ ደሞዝሽ ግን አንድ ሽ ተብሎ የሚጻፈው ብሎ እንደዚህ አድርጎ አረጋጋት ሁለት መቶ ድርሃሙንም እሱ ጨምረው ሰጣት እና እኔ ግን በጣም ገርመኝ ሀገሪ ልጆች ግን እኮ ወላሂ ተመችቶን እኮ አይደለም ማለት ይ ከመሄድ ከመምጣት ብለን ብዙ ነገር ችለን እኮ ነው ከአንድ ቤት የምንቀመጠው እንዴ ፕሮሰስ ጀመርን ከታች ከላይ ከምለው ብሎ እኮ ነው ድጋሚ ሄደውም የምንመለሱት ወይዘሮ መዳም ግን ቤቴ ስለተመቻት እንጃት መጣም ነበር ብላ ቀንጧና ለቻት ማለት ነው። እንግዲህ አስቡት የአገሬ ልጆች ከጉዳታችሁ በላይ ጉዳት ማለት ነው። እና ዋናው ቁም ነገሩ ከዚህ ላይ ማለት የምፈልገው ነገር እህቶች፣ ኮንትራታችሁን ጨርሳችሁ ከዚያ ቤት መቀጠል ስትፈልጉ ትሄጃለሽ ወይ ትሰራለሽ ተብላችሁ ከተጠየቃችሁ እሰራለሁ ደሞዝ ከጨመርሽ ብላችሁ ተናገሩ ማለት ነው። ከዛም ደሞ ከመታደሱ በፊት ወረቀታችሁ ከመባባላችሁ በፊት ደሞዛችሁ ራሱ በስንት እንደሆነ ስምምነት ላይ ድረሱ ማለት ነው። እኔ ለምሳሌ እንደዚያ ነው የማድረገው። ገብቷችኋል። ያው አስበው ሰውዬው ይጨምረኛል፣ ግን ደግሞ እኔ የምከራከራለሁ። በዛ አድርጌ ተናግሬ ከዛ በኋላ ተከራክሬ ተከራክሬ ከሚደርሰው ይደርሳል፣ አላልነው አልሰረጉም። ከፈለገ ነው ካልፈለገ ይቀራል። ገባችሁ። እና ቀድማችሁ ተናገሩ፣ ደሞዛችሁን ሳትቋረጡ ዝም ብላችሁ ደርሼ እመጣለሁ ምናምን ብላችሁ ብቻ አትይሉሽ፣ ቁርጣችሁን አውቃችሁ? የማይጨምሯችሁ ከሆነ አትመለሱ፣ ተዛወሩ። ወለሄ አሁን ለአንድ ሺህ ብር የምትሰሩቶች ደግማችሁ ብትመለሱ በአንድ ሺህ ሁለት ትሰራላችሁ። የትም ሀገር ብትሄዱ ማለት ነው አብዛኞቹ ሰዎች ይጨምራል። አስቡ። አንዳንዶቹ ደግሞ ቅጠላሞች ልክ እንደዚህ መዳም የምትቀጥለው ወይም ተመለሰ የመጣችሁ ቤት ስለ ተመቻት ነው ብላ ነው የምታወራ ማለት ነው። እና ብቻ ብዙ ጉዳይ ለሀገር ልጆች። ስለዚህ ቀድማችሁ ተባባሉ፣ ለማለት ያክል ነው። አዛን እያለ ነው። ይሄን ለማለት ነበረው የመጠው ስለተከታተላችሁ፣ አመሰግናለሁ። በሌላ በተሻለ ቪዲዮ እንገናኛለን። ሰላም ሁኑልኝ። ጥያቄ ካላችሁ፣ ያልገባችሁ ነገር ካለ ኮመንት ላይ አስቀምጡ፣ መልሳለሁ ማለት ነው።